እውነትም እውነትም እንደዚህ ቃልዋን የምጠብቅ ሴት ካለች ለእኔም ፈልጉልኝ፣ ፈልጉልኝ ባካችሁ፣ ባካችሁ ፈልጉልኝ። የኔ መልስ እዚሁ መልስ ላለው ማለት ነው። ታጥበን በፎጣ ስንጠርግ ቆሻሻ ከሆነ በደንብ ገላችን አላጸዳነውም፣ አልታጠብነውም ማለት ነው። በደንብ እድፉ አልወጣም ማለት ነው። ይህ ግልጽ። ስለዚህ እኛም ከቴክኖሎጂው ጋር ካልተራመድን ሁላችንም እንግዲህ ደህንነታችን ይዘን እንቀመጣለን፣ ከጨዋታ ውጭ እንሆናለን። ስለዚህ ነቃ ብለን ከቴክኖሎጂ ጋር ራሳችን እናስማማ እያለን ነው እንግዲህ ኮሜዲያን እሸቱ ሙሉን ጋብዣችሁ እመጣለሁ ማለት ነው። እጅግ በጣም የምንወዳ ድምፃዊት ሃይማኖት ግርማ የዘጠናዎቹ ፈርጥ የነበረች ሃይማኖት ግርማ እንቋችን ከአስራ ሁለት ዓመታት በኋላ አዲስ አልበም ከሰሞኑ ይዛል መታለች ማለት ነው። ሰላም፣ ሰላም የሀገሬ ልጆች፣ እንዴት ናችሁ? እንግዲህ እንደተለመደው እናንተን ያስቃሉ፣ ያዝናናሉ እንዲሁም ቁም ነገር ያስይዛሉ ብዬ ያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰባ አድርጌ ይዤ መጥቻለሁ። አብረን ፈታ ዘና እንላለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናል ሰብስክራይብ በማድረግ እንዲሁም ሜን ቪዲዮ ላይክ አድርጋችሁ ቪዲዮ እንድትጀምሩት በአክብሮት እየጋበዝኩኝ ወደ ቪዲዮዎቹ እናልፋለን ማለት ነው። ሶስት ወር የትምህርት ቤት ክፍል እችኛዋ በማስጠንቀቂያ ነው የመጣቸው ይላል። እስኪ እናያለን። እያና ከስ እውነትም በቃ እቺ በማስጠንቀቂያ ነው የመጣቸው። እንዴ ይህ ትምህርት ክፍያ ይበልጣል። እሱም መርጣለች። አብዛኛው ሕጻናት ኢቤ ስለ ሲቀርቡ

አፍቅሩ ባሰናበን የአንተ ብርጭቆ ወረቀት ቢሆን ይረብሻል፣ ብለኛል በዚህ ዘመን እንዲህ ያለ ሚስት ካለች ፈልጉልኝ ብሏል። እስቲ ምን ብላ ይሆን አብረን እንሰማዋለን ማለት ነው ሮንሱን ባል አድርጌ ስቀበል። ቤተ ክርስቲያን ለክርስቶስ እንደምትገዛ ወይንም በቀድሞ ዘመን ቅዱሳን ሴቶች ለባሎቻቸው ጌታዬ እያሉ እንደተገዙላቸው ልገዛልህ ላከብርህና በሚያስፈልገው ሁሉ ምቹ ረዳት ልሆነልህ በሕይወቴ ዘመን ሁሉ በፍርሃትና በታማኝነት ባንተ ብቻ ጸንቼ ለመቆም ሁሉም በሕይወት በሚጠብቅ በእግዚአብሔር መልካም መታምን በመሰከረ በጌታችን በኢየሱስ ክርስቶስ በቅዱስ መላእክትና እዚህ በተሰበሰቡ ምስክሮች ፊት ቃል እውነትም እውነትም እንደዚህ ቃልዋን የምትጠብቅ ሴት ካለች ለእኔም ፈልጉልኝ ፈልጉልኝ ባካችሁ ባካችሁ ፈልጉልኝ። እንዲህ በጣም ከባድ ንግግር ነው አባቴ። ለማንኛውም ተመችቶኛል። ከተገበረችው ጥሩ ነው። ማን ቅሌቱን ተከናንቦ ማን ይቀራል? አንድ ብር ተቀበል። ፎጣ ገላችንን ታጥበን ገላችንን ንጹሕ ከሆነ በኋላ ውሃውን ከላያችን ላይ የምናደርቅበት ነገር ነው አይደለም። ንጹሕ ከሆነ ታዲያ ለምን ፎጣ ይቆሽሻል? መልሳችሁን ኮመንት ላይ አስቀምጡልኝ። ደጉ የኔ መልስ እዚሁ መልስላለሁ ማለት ነው። ታጥበን በፎጣ ስንጠርቅ ቆሻሻ ከሆነ በደንብ ገላችን አላጸዳነውም፣ አልታጠብነውም ማለት ነው። በደንብ እድፉ አልወጣም ማለት ነው። ይህ ግልጽ ነው። ዴል ግባ። እንደ ማንኛውም የሰው ልጅ ድግስ ተጠርቼ ልቀላውጥ ሄዳለሁ። ዛሬ የተቀመጥኩት ታዳጊዎች መሀል ነው። በቃ እነዚህ እድሜያቸው ስድስት አምስት የሚገመቱ ታዳጊዎች የሚጠይቁት ጥያቄ ኬት ነው የሚመጣላችሁ? እንዴት ነው ማሽናችሁ እንደዚህ አይነት ነገር የሚያገናዝበው? እኔ ተጨነቅኩ። ነብሴ የተጨነቀባት በ አረ ልብላ ብትይኝ እላታለሁ። ፎጣ ለምንድነው የሚቆሸሸው? እኔ ምን አውቃለሁ? እኔ ምን አገባኝ? ማጠብ ነው ሲቆሽሽ በቃ። ደሞ እንደዘብኝ ጭንቅላቴ ላስጨንቅ በዚህ ኑሮ የምጨነቀው ብዙ። ጓደኛ አስተማሪ ነው እሱን ጠይቁት ብዬ እኔ ወደሱ ላላከክስል፣ እሱ ጭራሽ ፊቱን ወደ ግድግዳ ዞሮ ነው የሚበለው። ዲኮሩ እኮ ከጀርባ ነው ያለው። ሁሉም ፈረንጆች አንድ አይነት ነው ከለራቸው። እኛ ለምንድን ነው ከለራችን የተለያየው? ኢቭን በዚህ ሳይድ ያለው እጃችንና በዚህ ሳይድ ያለው እጃችን ከለሩ አንድ አይነት እኔ ምና ምን አገባኝ። አያገ ልብላበት ልልከሰከስ ነው የመጣሁት። ለምን ከልብ ይወኛ አልበላበትም። ምንድነው የምታበሏቸው ወላጆች? ማለት አስተማሪዎች ምንድነው የምታስተምሯቸው

እኔ ለምን እንደዚህ ጭንቅላት ለውጥ እንደተከሰተ አላውቅም፣ በእኛ ጀኔሬሽን እና በእናንተ ጀኔሬሽን መሐል እናንተ ለምን እንደዚህ እንደፈጠናችሁ፣ እኛ ለምን እንደዚህ ለግገን እንደቀረን አይገባኝም። ብቻ ይህን ጀኔሬሽን የምትለውጡት እናንተ ናችሁ፣ ይመቻችሁ። በእናንተ ነው ተስፋችን እንጂ እኛ ተስፋ የለንም። ዚህ አገር ይመቻችሁ። ጊዜ ነው ያሳድጋችሁ፣ በጣም በአጭር ጊዜ ውስጥ በጣም ብዙ የከተማ ሰዎች ስራ እንደምናጣ ማወቅ አለብህ። ወለያል አንተም ስራ አይኖርህም። እነዚህ እዚህ ጋ የተቀመጡ ባለሙያዎችም እግዚአብሔር ናቸው። ቤተሰብ የሚያስተዳድሩ የወለዱ ያገቡ ልጆች ምናልባት ይሄን የምናወራውን ወሬ እግዚአብሔር ረድቶን ወደ ተግባር ከቀየርነው ሁላችንም የበለጠ ሀብታም እንሆናለን። ማለት አለበለዚያ ግን ከጨዋታ ውጪ ነው። እውነት ነው፣ እውነት ነው። እሺ ቴክኖሎጂ ቀን በቀን በጣም እየሮጠ እየተቀጣጠለ ነው አባቴ በየለቱ የሚፈጠረው ቴክኖሎጂ በጣም እጅግ በጣም የሚያስደምም ነው። ኤአይ እንግዲህ የት እንደደረሰ አርቲፊሻል ኢንቴሊጀንት የት እንደደረሰ እያየን ያለ ነው። እንግዲህ ስለዚህ እኛም ከቴክኖሎጂ ጋር ካልተራመድን ሁላችንም እንግዲህ ደህንነታችን ይዘን እንቀመጣለን፣ ከጨዋታ ውጭ እንሆናለን። ስለዚህ ነቃ ብለን ከቴክኖሎጂ ጋር ራሳችንን እናስማማ እያለ ነው እንግዲህ ኮሜዲያን እሸቱ። ሙሉን ጋብዣቸው እመጣለሁ ማለት ነው ሀሳቡን። ኦኬ ውጭ ሀገር ተራ ምትለው ስራ ይሄማ ጭራሽ በኮምፒውተር አይሰራም። በሰው ነው የምትለው ስራ ኦልረዲ ሰው ከገበያው ውጭ የሆነ በማሽን እየተሰራ ነው። ለምሳሌ ሱፐር ማርኬት፣ አሜሪካ በሄድኩበት አጋጣሚ እቃ ገዝቼ ሲጨርስ ሰልፍ ቼክአውት የሚባል ማሽን አለ። ካሸር የለች። ራስ እቃውን ባርኮዱን ታሳየዋለ፣ እስካን ያደርጋል ባርኮዱን፣ ደምሮ ሂሳብ ያሳያል። ካርድን ታደርጋለ። እሱ ገርሞ ነበረ። ይግረም ብሎ ለንደን ደግሞ ባለፈው ስንሄድ የአማዞን ሱቅ ነው ትገባለህ። ሰው የሚባል ነገር የለም፣ ውስጥ ሱቅ ውስጥ ማለት ነው። ምንም ሰው የለም። በቃ ጥበቃስ? ውጪ ላይ አሁን ለጊዜያው ሴኩሪቲ አለ። ውጪ ውጪ ማለት ራቅ ብሎ ውጪ፣ ሴኩሪቲ አለ፣ ዝም ብሎ ራቅ ብሎ። ውስጡ ሰው የለም። ሶ ምንድነው? እንዴት ማሽንም የለም። ቼክ አውት ማድረጊያ ማሽን የለም። ምን ማሽን ትገባለህ፣ እቃ እንዳለ ከፍሪጅ እያወጣህ ፌስታሉ ጨምሮ ይዘህ መሄድ ነው። ወደ ቤት ይዘህ መሄድ ነው። በቃ ዝም ብለህ ቢሉስ፣ ኪሱ ውስጥ ክሬዲት ካርድ አለ፣ እሱ እራሱ ይቆርጣ ከምናሌ ደምሮ ወክ አውት ቅስም ተሰብረው ያውቃል። ማንቼዎች እንግዲህ ባለፈው እሮብ እንግዲህ እጅግ በጣም እጅግ በጣም ቅስማቸው ስብርብር ብለዋል። ዋንጫ በላን ብለው ነበረ ከጥቅም ውጭ ሆነዋል። ተውትናዋንት ለዜሮ አሸነፈው ዋንጫውን በልቷል ማለት ነው። በእኛ አርሴናሎች ስቀው ነበር፣ በእነሱም ደረሰ ማለት ነው። አሁን ምንድን ነው እኩል ነን፣ አንድ እኩል ነን። ማንም ማንንም አያበሽቅም። ለማንኛውም እኔ በጨዋታው ደስ ብሎኛል ማንቸስተርም ስለተሸነፈ እኔ አርሴናል ስለሆንኩኝ እስኪ ቅስማቸውን እንዴት እንደተሰበረ አንድ ቪዲዮ ልጋብዛችሁ እንግዲህ ፈታ ትላላችሁ አይደል ዛሬ እኔ ቅስሜ ሲሰበር ነው የሰማሁት በዚህ በዚህ በጆሮ ሰው ቅስሙ ሲሰበር ፊል ነው አይደል የሚያደርገው እኔ ግን በድምፅ ነው የሰማሁት እንደዚህ ይውል እንዴ ሲል ተሰማኝ አስተገበ አለቅ

ወደ ፍሏል ፍሏል፣ አይደለም፣ ያው ገባው፣ ወደ ፍሏ መሄድ አልቻልኩም። ለካ ከሆቴሉ ስወጣ እያዩኝ ነው። ገባው ልብሴን አውላለሁ፣ ሰቀልኩኝ። ለታጠብ ስል ቋቋ፣ ምንድን ነው ስል ውሃውን ከፍቶታል እያየው ነው።

ሚዲያ ላይ ወራይ ወራ አላውቅም። ሽንቴን መሽናት አልችልም ሁላ ኢቭን ማለት በቃ የዚህን ያህል ከመደንዘዜ በቃ እንትኔን ይዞ ነው ያሸነን። ጆን ዳንኤል እግዚአብሔርን ነው የምልህ እኔ እግዚአብሔርን ነው በቃ። የዚህን ያህል መነሳት አቅቶኝ ይዞ ነው ያሸነኝ። የዚህን ያህል ነው የምልህ በቃ። አይ ጆን ዳንኤል አልኩኝ። ከዛ በኋላ ምንም ቢያደረገኝ ጆን ዳንኤል ከምንም አልቆጥረው። ጨዋታ ነው የምሬ፣ ጨዋታ ነው። ምንም ቢያደርገኝ ከእንዲህ ከክፋል አልቆጥረውም። ወንድምህን እኮ ያኔ ነው ወዳጅ የምታውቀው። እኔ አላቅም። ማንም ሰው ሊያደርገው አይችልም። ገብቶሃል። ምንም እንትን ሳይ እና ንጹህ ልብ ነው ያለው ያልኩህ። ለዚህም ላይቭ ላይ ሰው ቢያዩ ሊያናድ ይችላል። ያስነቀሽ እኔንም አሳብዶኛል። ቃል ላይቭ ላይ ግን ሪል ፐርሰናሊቲው ግን እንደዛ ይመስላል ከሰሞኑ እንግዲህ የምንወዳት ድምፃዊት ከብዙ አመታት በኋላ እንግዲህ በአዲስ አልበም ከች ብላናለች ማለት ነው የዘጠናዎቹ ፈርጥ ከነበሩት ድምፃውያን መካከል አንዷ ሃይማኖት ግርማ እንቋችን ከአስራ ሁለት አመታት በኋላ አዲስ አልበም ከሰሞኑ ይዛ ልመታለች ማለት ነው በናኦም ሪካርድ ዩቲብ ቻና ላይ የእሷን ሙሉ አዲስ አልበም ታገኙታላችሁ ማለት ነው። እኔ እጅግ በጣም ደስ ብሎኛል። ከአስራ ሁለት ዓመት ቆይታ በኋላ በአዲስ አልበም ሃይማኖት ግርማን ማግኘት ማለት መታደል ነው። ለምን የዘጠናዎቹ ትዝታ ያለብን ሰዎች ሃይማኖትን ግርማ ሁላችንም እናስታውሳታለን። መሷ ዘፈን ፈታ ዘና እያለን ነበረ። ረጅም ጊዜ ግን ዘፈን አቁማ ነበረ። አሁን ድንገት ከአስራ ሁለት ዓመት በኋላ በአዲስ አልበም ከች ብላልናለች። እኔ በጣም ደስ ብሎኛል። አልበማ ስታስመርቅ ለምን ከሙዚቃው ዓለም አስራ ሁለት ዓመት እንደራቀች የገጠማትን ገጠመኝ ሰፋ አርጋ አካፍለናለች። እሱ ለእናንተ ጋብዬ እመጣለሁ ማለት ነው። ግን እኔ ከአስራ ሁለት ዓመት በኋላ ሃይማኖት ግርማ በአዲስ አልበም መምጣቷ እጅግ በጣም ደስ ብሎኛል። ለምን የእኔ ትዝታ ነበረች፣ ዘጠናዎቹ ማለት ነው። ትዝታ በጣም አለብኝ። ለማንኛውም ኢንተርቪዋን ለእናንተ ጋብዬ ብዬ እመጣለሁ ማለት ነው። ቀላለሁ። ይሄ ቀና ያለው ይህ በህይወት ያስብ ያላቅ ጠፍቼ ነው የመጣሁት። ተረስቻለሁ የሚል ስጋት አለኝ። ዩቲዩብ ከፍቼ ለመስራት ትንሽ ስጋት አለኝ። ሁለተኛ ነገር ደግሞ አስራ ሁለት አመት ነው ሙዚቃ ያቆምኩት። ሙዚቃ ባቆምኩበት ሰዓት ተመልሼ ወደ ሙዚቃ መመጣ አልመሰለኝም። ትንሽ አደጋ አጋጥሞኝ ነበር እና ትንሽ አይኔ ቴ ግራና ቀኝ የሆነ አደጋ ነበር፣ መወጋት ምናምን ነበር እና ሕክምና አድርጌ የጥቁር አንበሳ ወደ ስራ ልመለስን እዚህ ጋር የነርቭ መጣም ነበረው እና ቆዳ የሌለው ጠባሳ እንዲያደገ መጣ ከዛ ከሙዚቃ በቃ ተመልሼ አልመጣም ወደ ሰው የሚሄደው አጋጣሚ ከዚህ በኋላ አይኖረኝም ብዬ ሙዚቃውን አቆምኩት በኋላ ሱዳን ጓደኞቼ ስራ ጠርተውኝ እንሄድ ሲሉ አይ እኔ አሁን አልሰራም ፊቴ ተበላሽተዋል ስላቸው ጠሩኝ ጠሩኝና ከነ ልጆቼ ከነ እናቴ ወስደው አሳከሙኝ እና ፊቴ አሁን እንደምታዩት ሆነና ፊቴ ዳሜጅ ሆኖ ነበርና ሙዚቃ አቁሜው ከሰው ጋር አቀላቀላለሁ። ይህን ቀና ያለው ይህ በህይወት ያስብ ያላቅ እና እንኳን ዩትዩብ ከፍቼ ልጠቀም አይደለም ስጋቱ አለኝ፣ ፍራቻው አለኝ። እና ከዛ አንጻር በቃ ብር መሳቢያ ውስጥ ነው የማስቀምጠው። ገብቼ ሳይ መሳቢያ ውስጥ ብሩ የለም ሰሚያንቻ ኤአይ አርትፊሻል ኢንተሊጀንት ሌላ ታሪክ ውስጥ ገብተዋል እንግዲህ የተለያየ የተለያየ ነገር እያሳየን ነው እያስደመመን ያለው እንግዲህ ከሰሞኑ ደግሞ ቲክታክ ላይ ቤቢ ፌስ እያረግን ከተለያየ ሰዎች ድምፅ እየወሰድን እንደዚህ አይነት ክሬት እያረግን ያለ ነው እንግዲህ የፍልፍሉን እስኪ ልጋብዛችሁ እዚህ መሳቢያ ውስጥ ብር አይተሻል አዎ የታረክሽው ስላት ጡት ማስያዣ ገዛሁበት እችን ለምታቀል ጡትሽ ነው ጡት ማስያዣ የምትገዢው ስላት እንዴ! ፍልፍሏን ተስፋን ትገዛ ይላል አለ። እርሶስ ስልጣን ወል በመልቀቅ የመፍትሄው አካል ለመሆን አላሰቡም ወይ? በጥያቄ ደረጃ የተከበረ ጥያቄ ነው ግን የአመቱ ምርት ቃል ዳርጌ ነው የምወስደው ች ጥቁር ነው። ለዚያውም ደመቅ ያለ አንዳንዶች በጥቁረቱ ሲሳለቁ ይሄማ ተንቀሳቃሽ ከሰል ነው ይላሉ። ሌሎቹ ደግሞ ዘይት የሚያሳልፍ የሀይሲ ጭስ ማውጫ ይመስላል ይላሉ። በቃ በልጅነቱ ራሱ እናቱ ተሳስታ ጀበና እየመሰላት ብዙ ጊዜ ስቶቭ ላይ ጥዳውም ታውቃለች። ሻንቆ ናሆም ፎንቲ፣ እንደ ኤርትራና ኢትዮጵያ የተራራቁ ጥርሶቹን ባጅሩ የመደመር ፍልስፍና በጅፍሬን ካቧስ ወጥሮ ያቀራረበ መንሱር ባርቆበት የገባለት ቃል መሰረት አንድ ሚሊዮን ፎሎወር ሞልቶ በሚያገኘው ገንዘብ መልኩን ከደማቅ ጥቁርነት ወደ ጠይ መመለስን ያለመ፣ ለሱ ፊት ግን አስር ጋሉን ቀለም ራሱ አይበቃም ይላሉ። አሃ የወንዶች ጉዳይንም እንግዲህ የወንዶች ጉዳይንም እንግዲህ በአይ አርቲፊሻል ኢንተለጀንት እንግዲህ ሰርተነዋል። እስቲ ለናንተ ልጋብዛችሁ

ስራ ታዲያ ጥሩ ማለት ቴድሮስ አይደለም። እዴ ምን ምን ነው ገሽ ምንድን ነው ይሄ ቀለም ምንድን ነው ይሄ? እውነቴን ነው። እኔ እኮ እንጨት ቤት የነበርኩ ጊዜ እቃን እዚህ ደብቃለሁ። አሁን ደግሞ የቶ ሲጀል ደብቅሽ አምሮ ምንድነው የምትሰሩት ይሄ ነገር? እንደ አብስትራክት ማለት ስህል ነው። እንጨት ቤቱ እንዴት እንደተዘጋ ለምን እንደተዘጋ የሚያሳይ አጭር ታሪክ ነው። እውነትህን እዚህ በአብስትራክት ታሪካችሁ። የማንም ሌባ ታሪክ በኔ ቀለም ነው የሚጻፈው ነው ቴድሮስ ናም ይሄ ነው። አንተ ግድ የለህም ከዚህ በኋላ አረቄ አቁመናል ይላል። እስቲ የሚያቆመው አይመስለኝም። እስቲ አብረን ያጨው አረቄ የሚባል ነገር አፋችን ላይ አይደርስም። እኔ ብገለኝ በዚህ አይደለም በዚህ ብታርደኝ አልጠጣ አረቄ መጨረሻችን ነው። ዛሬ ግን አንድ ጨዋታ አጫውትሻለሁ ካወቅሽው ለመጨረሻ ጊዜ አረቄ እንጠጣለን። አ ካወቅኩት ግን አረቄውን እሸፍነዋለሁ። በዚህ ማለት ነው የት ውስጥ እንዳለ ትነግሪኛለሽ። ሽሮና በየ አይነት አለች እስኪ አረ ወገን በሳቅ ገደለን አለመሳቅ ይከብዳል ይላል እስቲ ሰማይን በለው ምን ብሎ ሆን አብረን ዋ ቆንጆ ሽሮ ስሪ ድምዬ ቁጭ እያለሁ ሰውየው መጣ ቆፍጣና ባላ ሀገር ነው ቁምጣውን ለብሶ በባዶ እግሩ ሚበላለ አለ አለ አለ ምን ምን አለ ሲላት በየአይነቱ እና ሽሮ አለችው እስኪ በየአይነቱ ያለ ንጮ ከዛ በየአይነቱ መጣለት ቲማቲሟንና እቺ ጎመኗን ምናምን በሙሉ በዚህ በመጨረሻ ጣቱ እንዲገፋገፋ አደረገና እሷ ሄዳለች። ሂሳብ ስንት ነው? ሰላሳ ብር ትለዋለች። ከውስጥ ምራቁን እየዋጠ አስር ብር ብለው፣ እሷ ከውስጥ ሆና አይቻልም ትለዋለች። አራት ኃይል ብለው ይላል አይቻልም ብያለሁ። አይቻልም በጣም ትዳረኝ ዛሬ በላው አልኩትኝ። አስር ብር ዛሬ አይ ግድ የለም እኔ ከፍልላለሁ። ስለ ደግሞ ቆፍጠን ነው፣ ተቆጣኝ ወይ ታውቀኸኝ ጌታው አለኝ። ኦ ለምን ትከፍልልኝ አው ጌታው ቀሄ ነው ምትከፍልልኝ? አ ግድ የለም የአገሬ ልጅ ነኝ እኔ። ጠጅ የምትጠም ስጭው ነው አረፋቲ ድራፍት ነው ቢራ ነገር ታዘዝለት። ያም በየአይነቱ ግጥም አርጎ በላና እኔን አላመሰገንም ጭራይ። ሲወጣ አፉን እንዲህ አርጎ ምን የተባረከ ቀን ነው እናንተ፣ አለ። ቀኑን ነው ያመሰገነ። እዛ አውቀኸው ነው አለችው፣ ሴትየዋ። ኧረ አላውቀውም። ማለት ያን ቀን ደሞ እንዳጋጣሚ ሱፍ ለብሻለሁ፣ ከረባት አድርጌያለሁ። ኧረ ባላገር ባላገር የሚለው ቁምጣ ለብሷ ሰሜ ባላገር እኮ ነው ስትለው፣ ዱላው ኖረወረውና ደረቱን ግጥም ራ እንዲህ ያለው ሸጋ መኳንንት ምን ቸግሮ ነው ያቺን ጥብቆ ለብሰ መከራ አመጣ። ወለተ ነው መሆኑን አላወቀም እሱ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው ክብሩ ይስጥ። ከሰሞኑ እንግዲህ ቲክታክ ላይ መነጋገረ የነበረው መንሱር ጀማር ለሻንቆ ነው ፎንቲ ባንዱ ውስጥ አንድ ሚሊዮን ከገባ ፎሎወርክ አምስት መቶ ሺህ ብር እሰጣለሁ ብሎት ነበረ። የኛ ሰው ደግ ነው። አንድ ሚሊዮን አስገባውና ብሩሩን ተቀበለ ማለት ነው። የሰሞኑ መነጋገር ቲክቶክ ላይ የነበረ ናሁን ፎን ቲም አርጓል። አምስት መቶ ሺህ ብሩን ይመቸው። እሱን አስመልክቶ እንግዲህ ዮኒ ማኛ ቤንጤ ከሆነ በኋላ እንግዲህ ለምስጋና መጥቷል። ምን እንደሚለን እስቲ እንስማው፣ እንስማው ዮኒ ምን እንደሚል እስቲ እንስማው። ሴት ሴጣን ደፋ አማን ወይ ሰላማችሁ ይብዛልኝ። ሁልጊዜ እንግዲህ አንዳንዴ ብዙ ጊዜ ቫራል የሚወጣ ቪዲዮዎች ምን አይነት ቪዲዮዎች ናቸው? ሰው ላስላ ስታረጉ የሆነ አጀንዳ ስታመጡ ነው። መመሰጋገን በእኛ ባህል አልተለመደም። በጣም የሚያሳዝን ባህላችን። እናትና አባቶቻችን መርቀው አሳድገውን ስንት ነገር አድርጎ አሳድገውን፣ እኛ ግን ከመርቃት ይልቅ ወደ ስድድቡ የሄድን ሰዎች ነን፣ እኔንም ጨምሮ። እግዚአብሔር ረድቶኝ ከዛ ህይወት ውስጥ ወጥቻለሁ። አሁን ግን ማድረግ የምፈልገው መንሱር ጀማል ትልቅ ስራ ሰርታል። አያችሁ ወገኖችን ወንድሞችን እንደዚህ በማገዝ ከሆነ ካምፓኒ ጋር እሱ ከሚሰራው ካምፓኒ ጋር አድርጎ የወንድማችንን ቻሌንጅ አሳይቶ የናሆሜን ወደ አምስት መቶ ሺህ አካባቢ ፎሎወር ነበረው ወንድማችን ናሆሜ። ምን ተደርጓል? አንድ ሚሊዮን ከገባ የአምስት መቶ ሺህ ብር ሽልማት አለ ተብሎ ተነግሮታል። እና ሌላም ነገር ሊያረጉለት አስበዋል። እጅግ እጅግ የሚደነቅ ነገር ነው። እንደዚህ የሚያደርጉ ብዙ አበሾች አላየሁ ለወንድሞቻችን ለእህቶቻችን ይህ ነው ፣ ሲታመሙ ምን ሲሉ ምን ሲሉ የሚረዱ ብዙ ሰዎች አሉ፣ ግን ጤናማ ሆነው ህይወታቸውን እንዲቀይሩ የሚገፉ ግን ብዙ ወንድምናቶች ምናቶች አላየሁም። ስለዚህ መንሱር ጀማል በዚህ ጉዳይ ላይ ያረከው ነገር እጅግ እጅግ እጅግ እጅግ የሚደነቅ በቃ ይሄ ትልቅ ስራ ሰርታል። መንሱር ትልቅ ስራ ታንኪዩ። ከእኔ ጋር ምንላላ ሰው ምናምን ጉዳዮች ነበሩ ባየሁት መልካም ነገር ግን የማንንም ክሬዲት መውሰድ የምፈልግ ሰው አይደለሁም። እጅግ አድርጌ አመሰግናለሁ። ናሆሜ በጣም የምንወድህ የልጅ አዋቂ ነው። በቃ ተቀይረሃል፣ ህይወትን ቀይረሃል። በተለይ ኢትዮጵያ ያሉ ወንድምናቶቻችን እጅግ ነው ያኮሩ። ብዙ ጊዜ ህይወታቸውን ለመቀየር ሲሯሯጡ እና ዛሬ ትልቅ ደረጃ ደርሰዋል። እነ ማናቸው ጃኒ ማምጣት ትችላለ። እነ እንትና ራሱ ማን ነው አሁን እንደው መንግስት፣ በዚህ አጋጣሚ መንግስት ባካችሁ ማናቸውን ጆን ዳንኤልንም ሌሎቹንም እዛ እስር ቤት ያሉ በአየር መንገድ ጉዳይ እባካችሁ፣ በቃ ይሄ ስህተት ተሰርቷል። እንደዚህ አይነት ነገር ኢትዮጵያ ላይ ተገጥሞ አያውቅም። እንደዚህ አይነት ነገሮችም እንዳሉ አይታወቅም። ስለዚህ እስከ ዛሬ የቆዩበት ሁኔታ ታይቶ ከዚህ በኋላ በምሕረት ቢለቀቁ መልካም ነው ብዬ አስባለሁ። አስፈርም አንተ አልነበርክ እንዲህ ዋናው አቀጣጣይና እስር ቤት እንዲገባ ጆን ዳንኤልን ዋና ዋናው ግንባር ቀደም የሆንከ አንተ አርል እንዴ። አይዞ በርታ፣ ወደፊት ምና ባያመጣል ምናም ብለ አቀጣጠልከው ልጁን አሳሰርከው። ይኸው በምን ይውጣ በምን ይውጣ? አንተ አለምን ትቀጫለህ። አሁን ደግሞ ባካችሁ፣ ባካችሁ መንግስት ይቅርታ አድርጎለት መጀመሪያ አለም አባባስ ነበረ ከአባባስክ በኋላ አሁን ሰው ካጠፋ ወይም ሰውን ከጎዳ በኋላ እንዲህ ማለቱ እኔ አይገባኝም። ለማንኛውም ሰውን ገሎ ይቅርታ ምናምን የሚባል ነገር አይገባኝም፣ አይገባኝም። ለማንኛውም እስኪ እናስጨርሰው ማድረግ ትችላላችሁ። መሳሪያ የያዙ ሰዎች አይደሉም፣ ምንም የሆነ አይደለም። እኛም ደግሞ እየደበደቡን ነው፣ ሊያጠፉን ነው ሲሉ ገብተን አስተያየት ሰጠንበት። ስለዚህ መንግስት ይህንን ነገር አስተካክሎ እነዚህን ሰዎች ፈቶ ህይወታቸውን ቢመሩ ጥሩ ነው ብዬ አስባለሁ። ናሆሜ፣ ብዙዎችም ሌሎችም፣ ሌሎችም አዲስ አበባ ላይ ያሉ እነ ዳኒ ሮስትም፣ ሌሎችም ብታመጡልኝ ጥሩ ጥሩ ጥሩ ነገሮች እያደረጉ መልካም ነገር እያደረጉ በጨዋነት ሶሻል ሚዲያን የሚጠቀሙ ናቸው፣ ኢትዮጵያ ላይ ያሉት። ስለዚህ ናሆሜ እንኳን ለዚያ በቃ አምስት መቶ ሺህ ብር ለአንተ በኢትዮጵያ ኑሮ የሆነች ነገር ያግዛል ብዬ አስባለሁ። ተንቀሳቀስበት። ጥሩ ደረጃ ድረስ ጓደኞችን ስታግዝ አይቻለሁ። ማናት ታኩሬን፣ ሌሎችንም ምናምን ምናምን ስታደርግ አይቻለሁ። በዚህ አጋጣሚ እነዚህን ወንድሞቻችንን ኢቭን መንሱርንም ሌሎችንም እባካችሁ ትልልቅ ካምፓኒ ያላችሁ ኮመርሻል አሰሯቸው ጥሩ ክፈሏቸው ኮመርሻል ቆንጆ አድርገው ይስሩላችሁ እነሱ የሚጠቀሙ እናንተም ደግሞ ድርጅታችሁ ይጠቀም የሚል እገዛ አድርጋለሁ በርቱልኝ ናሆሜ በርታ ሌሎችንም ጓደኞችን በአንተ መንገድ ቅረጻቸው መንሱር ጀማል በድጋሚ ክብራ ብረደር ዲድ አሜዚንግ ጃብ በጣም በጣም በጣም ደስ ብሎኛል ናሆሜ ኮንግራጁሌሽን ይመቻችሁ ፋሚሊ መልካም ቀን

እንግዲህ ውዴኔ የኔ ልዩ ቤተሰቦች የዛሬ ቪዲዮዎች እነኝን ይመስላሉ። በቪዲዮቹ ፈታ ዘና እንዳላችሁ እርግጠኛ ነኝ ማለት ነው። በቀጣይ እናንተን ፈታ ዘና ያደርጋሉ ብዬ ያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ እስከ መድረስ እናንተ ውድ ኔ ቤተሰቦች ትናፍቁኛላችሁ ማለት ነው። እስከዚያው ጎደ እናንተ ሰላሙን፣ ጤናውን፣ ሀብቱን፣ ዝናውን ሳምንቱ የሰላም የጤና እንዲሆን ላችሁ ተመኘሁኝ። በቀጣይ እስከምንገናኝ ድረስ ባባይ